ከአንቺ ጋር የቀጠሮ ጌም አልጫወትም። አስፈራሽ እኮ። ምንም ችግር የለም የቀጠሮ ጌም ሲሆን ያው ልክ ነሽ፣ መፍራትም አለብሽ። እን አልገባም እንደዚህ ግን እንጫወታለን ማታ ማታ ችግር

ደህና ናት። እዚህ ደግሞ ቤት ትለኛለሽ። ደህና ደህና ነች፣ እኔ እያለሁላት ምን ትሆናለች? እውነትም፣ አንቺ እያለሽ ምን ትሆናለች? አይ ደፋሰው እንደዚያ ነው አይጠየምሽም። የሆነች ልጅ ነበረች እገባለሁ ብለን ቆየች እ እሷ ከገባች ነው የወጣው። ምንም ችግር የለም። የምትጫወተሽ ሰዎች ካሉ ምንም ችግር የለም። እኔ እወጣለሁ አለች። አይ አልገባችም። እኔ እድሉን አግኝቻለሁ። እድሉን ለማግኘት የምትፈልጉ ሰዎች እስኪ እኔን አናግረኝ።

ሶስት ሺህ ግቢ እንኳን ካልገባች እኔ እራሴ ሰጥቼ እወጣለሁ፣ ግፍቱን ማለት ነው።

እኔ ከዚህ ብቻ ልውጣ እንጂ ይሄ ሃያ ምናምን። እሺ ሰውን ሁላ አወጣለሁ ዴ አላየኝም። በቃ ያሳዝናል። የእኛ ልጆች አንድ ሶስት ሺህ ቢያገኝ ማለት ነው። ችግር አውጣለሁ እያለች ነው ብዬ ነው። ምን አስቡ ነው የሰው ቀን